ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምንሰናበታችሁልኝ በያላችሁበት የክርስቶስ ሰላም ይብዛላችሁ። እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ባላችሁበት ሰላም እንደሆናችሁ ተስፋ አለኝ። እንዴት ናችሁ? ሰላም ናቸው ወይ? ቺ ቪዲዮ እንግዲህ ለግንቦት ልደታ የነበረንን ፕሮግራም የቀረጽኳት ነበረ ነው ረስቸው ነበረ ላችኋለሁ እያሳለፍኩትን ያሳለፍነውን ነገር ሳላሳያችሁ እንዳልተውዬ እልህ ዘኝ ዛሬ ግንቦት ስንት ነው? እንግዲህ ዛሬ ግንቦት አስራ ሶስት እየለቀኩላችሁ ነው ማለት ነው። እና እንግዲህ ሁሉም ነገር እግዚአብሔር ይመስገን ስለ ሁሉም ነገር እና ያኔ ያሰብኩትን ነገር ሁሉ አድርጊያለሁ ማለት ነው። እግዚአብሔር አምላክ ፈቅዶልኝ እንደዚህ የማዳም ኩሽና ሆኜ ሁሉም ነገር ማድረግ ያለብኝም በቅርቤ ያገኘኋቸውን ነገር ሁሉ ለበዓሉ አስፈላጊ የሆነውን ነገር ያኔ አገር ቤት የምታስታውሱት ነገር አለ አደለ? ያ ሁሉ ነገር አድርጌያለሁ ማለት ነው። እግዚአብሔር ይመስገን። እንደምትመለከቱት እንግዲህ ሁሌ የዚህ ቤት አባወራ እኔ ነኝ ማለት ነው። ዳቦ ቆራሽ ጋጋሪው እኔ ነኝ፣ ቆራሹ እኔ ነኝ። እና እንደዛ ነው እላችኋለሁ። በጣም አሪፍ ዳቦ ጋግሬ እንግዲህ ንፍሮ ማሳያችኋለሁ። ንፍሮም ጋግሬ ኦማይጋድ፣ ንፍሮም ቀቅዬ ጠላም ሰርቻለሁ። እና ምንም በቃ ይሄ ቀራኝ ነገር የለም። እናንተ ብቻ ናችሁ የቀራችሁት እንጂ ለሚቀጥለው ዓመት ደግሞ እንግዲህ እንዳትቀሩ እላችኋለሁ ጓደኞቼ። እና እናንተስ እንዴት አሳለፋችሁ? በነገራችን በዓል ጊዜ ሁላችንም ያኔ ይህ ይከፋናል፣ ይሰማናል። በትንሹም በትልቁም በንግስ ጊዜ የሆነ ከምናየው ነገር አንጻር ሊከፋን ይችላል። ና ያው እኔ እንጃ መቼም በአድ ሀገር ውስጥ ሆኖ ማይከፋው ሰው አለ ብዬ አላስብም። አብዛኛው ሰው ይከፈዋል፣ እውነት ለመናገር ያኔ ወይ ወጣ ብለው ማሳለፍ የሚችሉ ካልሆኑ በስተቀር ኮሽና ያለ ነው፣ ይከፋና። በራሴ እርግጥ ያን ያክል ጉጉት ምናምን አልልም፣ ግን ያኔ ቢሆን ብኖር እዛ ቢሆን ምናምን ብዬ ይሆን ለምሳሌ ቤት ቤተሰብ ምናምን ተሰብስቦ ቡና እያፈሉ ምናምን እንደዚህ ስልክ ሳወራቸው ውስጥ ይርብሽላል ያኔ አጠገባቸው በወንኩ ኖሮ ምናምን የሚል ነገር ስሜት አለ። ግን ከዛ በተረፈ ለምን እንደዚህ ወንኩኝ፣ ለምንድን ነው እዛ አልኖርኩት ብዬ ምናምን ራሴን እንትን አለው። ምክንያቱም እዚህ ቦታ ላይ የመጣሁት ለአላማ እስከሆነ ድረስ ያኔ እንትን አይለኝም፣ ያ አይሰማኝም፣ ያን አክል ያን አልጨናነቅም። ለምን እዛ መሆን ነበረብኝ ብዬ ራሴን አላጨናንቅም ማለት ነው እና እንደዚህ የምታደርጉ ልጆች ካላችሁ እንግዲህ ራሳችሁን አሳምኑ። ነገ ሌላ ቀን ነው። በቤታችሁ በዓልን እንደፈለጋችሁ ማክበር ትችላላችሁ ከቤተሰቦቻችሁ ጋር፣ ልጆች ያላችሁ ከልጆቻችሁ ጋር ማክበር ትችላላችሁ። የምትፈልጉትን ነገር ሁሉ መሆን ትችላላችሁ እና መጀመሪያ ነገር እግዚአብሔር ሀገራችንን ሰላም ያደርግልን የእውነት መጀመሪያ የሚቀድመው ሰላም ነው እና ለሰው ልጅ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። እንግዲህ ጋር የቀቀልኩትን ንፍሮ ይኸውልኝ፣ በጣም አሪፍ ነው። ንፍሮ ነበረ ያው ጉልባን በሉት። የዚህ ሀገር ስንዴ እንትናው የተፈተገ ስለሆነ ቶሎ ነበረ የሚበስለው ና በስሎብኝ፣ አሪፍ ነበረ፣ ግን ተበልቷል ያኔ። እና በጣም ደስ ብሎኛል እላቸዋለሁ። እናንተም በያላችሁበት ደስ ብሏቸው እንዳሳለፋችሁ ተስፋ አደርጋለሁ። የዓመት ሰው ይበለን። በክርስቶስ ፍቅር ወዳችኋለሁ። መልካም በዓል ይሁንላችሁ።